ያሽ እኮ እያልኩ አይደለም፣ እናረጋጋ እኮ ነው ያልኩትኝ። ማይ ጋድ ዲቦ፣ እኔ እኮ ፈልጊው አይደለም፣ በስነ ስርዓቱ እናረጋጋ እኮ ነው ያልኩት። ይፈጠራል በቃ ይሄ ሰውዬ በቃ የሆነ ነገር ትልልቅ ሰዎች አናግሩትና በቃ ያቁም እሱም ተጎዳ ሌሎበልበልበል ይሉታል እኔ እናንተ እያለቀስኩ ኧረ እዛ እያለቀስኩኝ አይደለም እንደ እኔ እያለቀስኩ አይደለም ጂጂ እኔ ብለው ኖ ስሚኝ እኔ እያለቀስኩ አይደለም ስሚ ጂጂ በቃ አሁን እኔ እሱ በሚያር እናንተ አሁን ስትናገሩ ነው እኮ ነገሩ እየተባባሰ የሚመጣው አይኑ ይገባኛል። አንቺ ለእኔ ያገዘሽ ነው ምናምን ግን በቃ እሱ እየፈለገ ያለው አቴንሽን እኮ ነው ጂጂ። አሁን ደስ ነው የሚለው እሱ ደስ ነው የሚለው ስለተቸገረ ነው የሆነ በቃ አይደለም ቴንሽን ምናምን ሳይሆን ኦልሬዲ በቃ ካገኘኋት ምናምን ብሎ ነው እሱ። ገባችሁ ኔቨር ጂጂ ኔቨር በቃ አላደርገውም ምን ነገርና አይሆንም እንላለን በቃ አይሆንም በቃ። አንተ ማትጎዳ ቀስ ብለሽ ማናገር አለብሽ አንቺ ሳትሆኚ። አሁን እዚህ ላይ ያለው ይኸውልሽ ምን ይለዋል መሰለህ ግማሹ ይሁልኛን እንዲነን እንዲነን ምናም አገልሽ ሲሰዱ ጂጂ ጂጂ ስሚ ንገሪው። ታተር ተሳድም ሌላ ነገር እንዳይል ነው ያ አንቺም ሰላም እንድታገኝ ነው። ግብቶሻል አንድ አንበሳ ምን ምንድን ነው ለእኛ ልክ ነው። አንድ መልእክት ላስተላልፍለትና ልጣ ቤትሽ አስተላልፍ ቤትሽ ምንም አታስተላልፍ። ይሄ ሁሉ ነገር እኔ ቦልኬዋለሁ። አጂጂ ኖ ኖ፣ ቤትሽ አስተላልፍ። ይመጣል በሌላ አካውንት። ይሄ ጥሩ አይደለም። አንቺ ራስሽ ልንገርሽ። አደለም ዲቦ መጥፎ ነገር አደለም። አንድ ነገር አዳምጭ። እንደዚህ አይነትን ሰው ዘንድሮ ባል ሰጠኝ አደለም፣ በሰላም የሚተወኝን ስጠኝ ነው የሚባለው። ስንት ሴቶች ህይወታቸውን ዞር ብለሽ ጉግልሽ ላይ እረፊ። እንደዚህ አይነት ጨዋታ እረፊ። ወንድ ልጅ

አንዴ ከዚህ አንዴ ከዛ አንዴ ሰዎች ደግሞ አይፈልጉትም። በቃ እኔ አሁን ግልጹን የምነግርሽ በውስጥ እናውራ። እኔ እህትሽ ነኝ። ነገር ኢንስታግራም አለሽ እና ስልካለኝ ባለፈው ልከሽልኛ አልኩ። ቀሁን ገብቼ አወጣዋለሁ ነው ሰር አጥፍተ ሌላ እንትን ነው ያለሽ እኔ ታዘብኩት ማለት ነው። ብዙ ሰው እንድትታረቅ እኔ ከኮመንት ዝም ማለት ሰኝ እዚህ ተቀምጣ እሱ ማለት ነው ማለት ነው ፒስ መፍጠር ነው። ለዛ ነው ያው ይሄ ገባኝ። ግን ይኸውልሽ ጂጂ ጂጂ ይልሽ እኔ አሁን ይሄ አንበሳ መስጠቱን እሷን እንደዚህ መከታተሉን አይደለም። ግን ይውልሽ ሌላ ነገር ውስጥ እንዲገባ አልፈልግም። አንድ ሰው እግዚአብሔርን ነግር ያታል አንድ ሰው በጣም ከወደደ አወዳደዱ እንዲህ አይነት አሁን ያበሻው እንድካየሽው ኩርት ይላል። ሼም ይዘዋል ሰው ፊት ምናምን ያንተ ወንድ አይደለ እንዴ ምናምን በቃ አትፈልግም ምናምን ስትዩ እየወደደሽን በውስጡ እየተቃጠለም አደባባይ ወጥቶ አይናገርም። ይሄ ሰውዬ ግን አሁን የኛን ባህል አያቅም፣ የኛን ወግ ምን ምን አያቅም። በቃ ዲቦራ እግዚአብሔርን በጣም ኮ እንደ እብድ እኮ እየሆነን ያለው። በቃ ሁሉ አንቺን የሚያውቅ ሰው ቦታ ሁሉ እየሄደ ነው፣ እኔ ግራ እስኪገባኝ ድረስ እና እኔ ዲቦራ እኔ ነጅነት በቃ ያወፍረዋል፣ አንዴ ያቀጥነዋል፣ አንዴ ቦርጭ ያረግልኛል፣ አንዴ ያሳብጠዋል በቃ በቃ ራሳችሁን ጠብቁ። ቴክስቴን እሺ ጂጂ አሁን ይ ቴክስቴን እሺ፣ ዳይቦ ሌላ ነገር አትናገሩ። ቦራ ዳይቦ ይሰማኛል። ያለ ሰው ጨረሰ በዳን